ስትፈልግ ማታ ማታ ጥበው ነው ጥበው ነው። ጥበው እንዳትየው አደረሽ እግዙ እግዙ አብርሃም አይዞ አይዞ ሩታይ ምች ሩታይ ምችሽ ሁሌም ታዝናኝናለሽ። ሁሌም ፈታ ወይ ሁሌም ፈታ ብለሽ ነው የምትሉ ሰዎች ባካችሁ፣ ላይ ከያደረጋችሁ ኮሜንት ላይ ሀሳብ አሴታችሁ ስታችሁ። አበጋዝ ደግሞ በጣም በሚገርም ሁኔታ ከባድ ለውጥ አሳይቷል። ማመን ከብዶኛል። ተመልከቱ። ወይኔ እኔ አልገባኝ፣ ፋሚሊ እዚህ ላይ የምናየው አብርሃም ነው ሩታ ነች የምረ ሩታ ነች። እዚህ ላይ የምናያቸው ሩታና አብርሃም ናቸው። ፋሚሊ እኔ ማመን በተለይ አበጋዝን ብትገለኛለ እንጂ ላምን አልችል፣ አንተን ላምን አልችል። የፈለጋችሁ ነገር አድርጉኝ። ከዚህ በኋላ አበጋዝን የማመንበት ምንም አይነት ምክንያት የለኝም። ምንም ምክንያት የለኝም። ከዚህ በፊትም አይቻለሁ በጣም ብዙ ጊዜ፣ ካሁን ካሁን ተሻሻለ ካሁን ካሁን የሆነ ነገር አደረገ ሌላ ዞን የሚያክል ጥፋት ሲያጠፋ፣ አሁን ደግሞ እዚህ ጋር በቃ ፍቅር ለመመለስ ይመስላል። ጭወው ትግልም ጀምሯል። የምን ትግል እንደሆነ ባይታወቅም ምን ተመርኩዞ እንደሆነ ትግሉ አልገባንም። እስኪ ገባን ድረስ ያው የተወሰነ መቆየት ይገባናል። ግን ይመቻችሁ፣ ይመቻችሁ እናንተ ከተመቻችሁ ይመቻችሁ። ሩታዬ ፈታበይ ደስ ያለው ሩታ ስትደስስ ስላያችሁ፣ ፋሚሊ እባካችሁ ደስ ካላችሁ ሩታን ደስታ ይታችሁ ላይክ ፋሚሊ። አልነሳም አልነሳም አልፈልግም። አባቴ አሁን እዚህ ላይ ያለችው ልጅ እርጉዝ ነች። ትንሽ ቢያንስ እንኳን እንደዚህ አቶ ዙዛ አቶ ዙዛ እርጉዝ መሆኗን ትረሳለህ አንተ። አንተኮ ችግር አለብ። ፍቅር ውስጥ ሆነ ነው ፍቅር ስ ንጌና አትለኝ ምችመ ተው አብርሽ ተው አሁን እዚህ ጋ መጣህ ብብታችን አኩልኩለን አኩልኩለን በቃ በአንድ ጊዜ እንደዚህ አይነት ለውጥ ፋሚሊ የለም የትም ነው ምላችሁ የለም እንደዚህ አይነት ለውጥ በጭራሽ የትም ቦታ አይታችሁ አታውቁም እንዲህ ይህንን ያመጣኸው ይህንን ለውጥ በአንድ ጀንበር በአንድ ሌሊት እንደዚህ መለውጥ ይቻላል ፋሚሊ ይቻላል ወይ አይቻልም እንዳታምኑት እንዳታምኑት ፋሚሊ የምሬን ነው። እኔ በታሪክ ትገለኛለህ እንጂ አላምንም፣ አበጋዝ በታሪክ አላምንም። እዲ ማለ እንደዚህ ልጅ ትናንትና ሲደባደቡ የነበሩ ሰዎች አሉ። ምን እንደ ፋሚሊ ቆይ፣ እኔ አሁን ግራ እየገበኝ እኮ ነው። እዚህ ላይ እኮ አሁን ተጨነኩኝ፣ ወንድማችሁ ተጨነኩባችሁ እኮ ወንድማችሁ። እንዲ ትናንትና ሊባሉ አንድ ይደር ግዞ ግዞ ግዞ ግዞ፣ የምሬን ነው። ወደዳችሁም ጠላችሁም ፋሚሊ ሩታና አብርሃም ሊቀያየሙ ይችላሉ እንጂ አይጣሉም። ተጣልቶ አይጣሉም። የቢበዛ የተወሰነ ወራት ምናምን ቢያረዝሙት ነው እንደሆነ እንጂ ተለያይቶ ይቀራሉ ማለት ዘበት ነው። አዳሚ እኛ ነን። እዚህ ላይ የምንበለው ምንሰጠው እኛ ነን። የተናገርናቸው ነገሮች በሙሉ እኛን ነው የሚቆጩን። እኛ ነው የሚቆጩን አብርሃም ለተናገርነው ነገር ሩታንም ለተናገርናት ነገር፣ በኋላ መጨረሻ ላይ የምንቆጨው እኛ ነን። የምሬን ነው። እኛ ነው የምንቆጨው በጣም የሚገርመኝ ነገር ይህ ነው። ይህ ነው የሚያስገርመኝ። ያ ነው በቃ። እኛም እኮ ከዚህ በፊትም ስንናገረው የነበረው ነገር አብርሃምና ሩታ አንዱ ነው ማየት ነው የምንፈልገው የነበረው የእናንተን አንድ ለመመለስ ነበር እኛም ከዚህ ተፍ ተፍ እያልን የነበረው ነው። ነገር ግን አንተ ባልሆነ ነገር ታበላሸዋለህ። አንተው ታጨማልቀዋለህ። ዛሬ ጥሩ ነገር ይዘመጣስ ነገ ታጠፋለህ። እንደዚህ ነው የነበረው ሕይወት እንዲህ ነው ነበር አሁን በአንድ ጊዜ እንደዚህ ተቀይረ እንደዚህ የሆንክበት ምክንያት ፈጣሪ ወቀው። ሌላ ምንም ሊባል ይችላል። ፈጣሪ ወቀው። ምን አይነት መንፈስ ቀርቡ እንደሆነ ፈጣሪ ነው የሚያውቀው እንጂ ሰዎችም ማወቅ ከባድ ነው የሰውን ልብ። ፋሚሊ አይደለም? ከተሳሳትኩ ንገሩኝ። አልቀረብም ወጋየው ወግ ወግ ወግ ወግ ወግ ወግ ወግ ወግ ወግ ለቅስፈት እንደ ጂዘስ ጂዘስ ትናንትና፣ ወይ ወይኔ በላቸው ወይኔ በላቸው። ያው እንግዲህ መጨረሻችን እንደዚህ ሆነ። ይመችህ፣ ይሄንበት፣ ይመች ይመች። በአንድ ጊዜ አባት አባት፣ ጭው መጫወት በጣም እያስገረመን ነው። ምንድን ነው የእኛ ያላየነው የተፈጠረ ነገር አለ? ቆይ ሌላ ሚራክል የተፈጠረ ነገር ካለ ነገሩን እንዲህ እኔ ይግራ እየገባኝ ነው ፋሚሊ በኋላ አሁን ሲለያዩ ምናምን አብረው የሚሄዱ ሁሉ እየመሰለኝ ነው ምንድነው የማየው ነገር ምንድነው የማየው በአንድ ጊዜ ዲዛይን ቸንጅ ይደረጋል እንዲ አይደረግም እኮ የምሬን ነው ከባድ ነው ከባድ ነው አብራም ከባድ ቸንጅ ነው እንዲህ እያሸበሸበ ይወጣል ኧረ ወይ እሬ አብርሃምን ሳክሱን እየቻልኩኝ አይደለም፣ ፋሚሊ እየቻልኩኝ አይደለም። ሰው እንዴት ነው በዚህ ልክ የሚሰክሰው? እንዲሰክስ እስከ ዛሬ ድረስ የት ነው ቆይ? እንደዚህ አሁን በአንድ ጊዜ ሊሰክስ የቻልክበት ምክንያት ምንድን ነው? ምንድን ነው በህልምህ ያየው ማታ? በህልምህ ያየው ምንድን እ እንዲህ ምንድ መች ሌሎችማ መች ይሰክሳሉ እንዳንተ? እ እንደዚህ እያሰማመጥካቸው ነው ሌሎችንም፣ ቸከስ በቃ በአንተ ፍቅር ብድም ይሉልህ እንደዚህ እየሰቀስካቸው እንደዚህ እያሰማመጥካቸው እኮ ነው አይደል? ፈገግ ይሉልሃል በቃ፣ አንተም ያን ፈገግታ ይዘህ ተከተላለ ገደል ትገባለህ። እንዲህ ሳክስ ፋሚሊ። ኧረ አብርሽ ጨምረሃል ሳክስ ጨምረሃል። ምንድን ሁሉ እስቲ የሆነ ኮርስ ነገር አዘጋጅልንና ለእኛ ለወንዶች ማውራት ለማንችለው ነገረን አስተምረን። መማር እንፈልጋለን፣ ይፈልጋሉ ብዙ ሰዎች አሉ። በቃ ሆቢ ያለባቸው የሴት እና እነሱን እስኪ አስተምራቸው። ሰላም ሰላም፣ ውድን የተከበራችሁ ዩቲብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁ ልኝ ሁሉ ሰላም። እኔ ያለውላችሁ ዛሬም ተመልሼ መጥቻለሁ። በዛር ቪዲዮ ላይ የት ያለ ቪዲዮ ነው? እሱን አብረን እንመለከታለን። ሩታ በጣም ዛሬ ፈታ ብላ ነው የመጣችሁ። እሷን የሷን ደስ ተያየ ብቻ፣ እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳብ ሴታችሁ ስጧቸው። ቀጥታ ወደ ቪዲዮ እናልፋለን። እሺ ከፈጃላ ለጭንዳጤ አረ ነው ነው ያበዛው ወልባክሩ ማለት ግን የፍቅር ዱላዎችንም እየተመለከት ነው እየተመለከት ነው። ከሩታም በኩል ጥሩ ነው ጥሩ ነው። ብቻ ሩታ ብቻ አንቺ ደስተኛ ሆነሽ ስላየንሽ በጣም ደስ ብሎኛል። ደስተኛ መሆን እያለብሽ ደስታን ሳታገኝ ነው የጨረሹ የርጉዝነት ታይምሽን እና የምሬን ነግራችሁ መደሰት መቻሉን በእኔ ስለተደሰተች ብቻ እንደዚህ ደስ ብሎኛል። ደስ ብሎኛል ደስ ብሎኛል ግን አለ አበጋዝ ጋር ደግሞ ሌላ የሆነ እኔ አላውቅም ብቻ ምንድን ነው እሺ የምንለው ፋሚሊ ንገሩኝ እስኪ ምንድን ነው እሺ የምንለው እንመን አብርሃም ተቀይሮ ነው ብለን እንመን እንመን ወይ ንገሩኝ ፋሚሊ እንመን ከሆነ እሺ እንመን እያላችሁ ጻፉልኝ ፋሚሊ እንትን ውስጥሽ ረሀብ እታረጊው እኮ ማለት ነው። እኔ ብዙ ነገር አላንቺ ለማድረግ ዝግጁ ላይ ገባሻል እ እያሸበሸመ ይወጣል። አረ ወይድ አረ አብርሃምን ሳክስን እየቻልኩኝ አይደለም ፋሚሊ፣ እየቻልኩኝ አይደለም። ሰው እንዴት ነው በዚህ ልክ የሚሰክሰው? እንዲያሰክስ እስከ ዛሬ ድረስ የት ነህ ቆይ እንደዚህ አሁን በአንድ ጊዜ ሊሰክስ የቻልክበት ምክንያት ምንድን ነው ምንድን ነው በህልምህ ያየኸው ማታ በህልምህ ያየኸው ምንድን ነው እንዲህ ምንድን መች ሌሎችማ መች ይሰክሳሉ እንዳንተ እንደዚህ እኮ እያሰማመጥካቸው ነው ሌሎችንም ቸከስ በቃ በአንተ ፍቅር እብድም ይሉልህ እንደዚህ እየሰከስካቸው እንደዚህ እያሰማመጥካቸው እኮ ነው አይደለ ፈገግ ይሉልሃል በቃ አንተም ያን ፈገግ ተይዘህ ተከተላለ ገደል ትገባለህ። እንዲ ሳክስ ፋሚሊ ራብርስ ጨምራል፣ ሳክስ ጨምራል። ምንድን ሁሉ እስቲ የሆነ ኮርስ ነገር አዘጋጅልንና ለኛ ለወንዶች ማውራት ለማንችለው ነገርን አስተምርን። መማር እንፈልጋለን፣ ይፈልጋሉ። ብዙ ሰዎች አሉ፣ በቃ ሆቢ ያለባቸው የሴትና፣ እነሱን እስኪ አስተምራቸው በፎንቃ እንዲው ድቅድቅ ነሽ ያገኘሽ እንገባ እዛ ሁሉ እንደዚህ ዛሬ ላይ ደሞ እንዲ ኧረ ጎበዝ ኧረ ጎበዝ አጨብጭቡ። እንዲ ምንድን ነው እየሰማን ያለነው ነገር እንዲ ትናንትና እኔ እኮ ፋሚሊ የትናንት ነው ነገር ይመጣብኛል። መርሳት አልችልም። ከዚህ በፊት ያረጋቸው ነገሮች አብርሃም መርሳት አልችልም። ለመርሳት እሞክር ነበረ፣ ግን እንዳልሞክር አድርጎኛል። እንዳልሞክር አድርጎኛል ፋሚሊ የምሬ ነው እንዳልሞክር አድርጎኛል። እና አሁን እንዴት ነው እንዴት ነው ምናሳልጠው እንዴት ነው ይህንን አዲሱን ባህሪ የአብርሃምን አዲሱን ባህሪ ምንለምደው ምንላመደው እንዴት ነው በየት በምን በኩል ነው መሆን ያለበት የሚለውን ነገር ማውራት አለብን ፋሚሊ፣ ማውራት አለብን እኔና እናንተ ማውራት አለብን። እንዴት ነው ከባድ። አናዘር ሌብል የሆነ ሳክሰን የሚሰክሰው እዚህ ጋር ፋሚሊ፣ በጣም ከባድ። ወንድ እንደሆንኩኝ ታውቂያለሽ ወንድ እሱን አይተሻል መሰለኝ። በቃ እግዚኦ፣ ፒክ አፕ ላይ እግዚኦ። ፋሚሊ ወንድ እንደሆንኩ ታውቂያለሽ አላት፣ ብናይ እንዲያለች። እሱን እንድኮ አየሻ፣ አይተሻል? አይ እኔ ግዚኦ፣ እንዲህ ለእዛ እኮ ነው ሁሉም እኮ የሚወደው እኮ፣ ለዛ ነው አብራ። ምን ምንድን ነው ቆይ እኔ አንተ ጋር ያለ ሌላው ጋር የሌለውን እንደሆነ ባይታወቅም ፋሚሊ አስረድኝ። ምንድነው እሱ ጋር ያለ ሌላ ነገር? ምንድነው ያለው? ፋሚሊ እሚታወቀው ውጭ ነው። ኧረ አብርሃም፣ ኧረ አብርሃም እንዴ! እንደዚህ መለወጥ ይቻላል እንዴ? አይቻለም እኮ አይቻልም። እንዳታምኑት እንደዚህ ሲሰክስ፣ እንዳታምኑት። እኔ አላምነውም። ኦፓስ ብሏት አሁንማ ምን ትበል? አይተሻል? እሱንማ እውነት እኮ ነው፣ ግን እንዲሁ ነገሩ ያስቃል፣ ነገሩ ያስቃል። እኔ ለምደው ስለምነኝ እኔ እኮ አልፈልገውም ልመናህንም ምኑንም እኮ አልፈልገውም። ዝም ብለህ ነው የምታዝገኝ። አታሷሹኝ። እኔም መጠይቅ እፈልጋለሁ ይህንን ነገር የምሬ ነው። መጠየቅ እፈልጋሉ? ስንትና ስንት ወራት ስንትና ስንት ወራት በቃ ስንትና ስንት ወራት በቃ ሲያሰቃያት ነው የነበረው ማለት ይቻላል። ፋሚሊ ሲያሰቃያት ነው የነበረው፣ ይሄ ገብቷችኋል። ዛሬ ላይ መልሶ እንደዚህ በአንድ ቀን ልዩነት እንደዚህ መሆኑ እኔ ግራ እየገባኝ ነው። ፋሚሊ ለምን እንደሆነ መጠየቅ አለበት ሁሉም ሰው በቃ የሆነ ነገር ያልተለመደ ነገር ሲያደርግ መጠየቅ መቻል አለባችሁ። ለምን ይህ ጸባዩ ለምን እንደመጣ መጠይቅ መቻል አለ እንጂ አሁን ሁሉን ነገር አምና እኮ ሩታ ከእሱ ጋር መሆን እኮ አይከብዳትም። ፋሚሊ የምሬ ነው አይከብዳትም። ቀላል ነገር ነው መወሰኑ፣ ቀላል ነው። ግን ያ ሰው ከልቡ ነው ወይ የሚለው ነገር በጣም ወሳኝነት አለ። ወሳኝነት አለ። በቃ ቀጣዩዋንም ሕይወቷን እንደዚህ የሚበላሻት ከሚበላ ይሱም የማይረጋ እዛዚህ ማለቱ የማይቀንስ የማይተው ልጄን ሚስቴን እያለ መኖር የማይፈልግ ከሆነ ብትተው ነው የሚሻለው። ገባቸው? ብትተው ነው የሚሻለው። እዚህ ግልጽ ግልጽ ነው የምነግራችሁ ነገር። ግን ተጸጸተው የምርም ጸጸት አንገብግቦት አንቺን ፈልጌ የመጠውኝ የምርም እስከዛሬ ድረስ በድዬሻለሁ ብሎ ከሆነ እሰየው ነው አለቀ። እሰየው ይሄ ነው ነውሳ። አይደለም ነው አዎ። የመጣበት ምክንያት ምንድን ነው ነው? ገብቷችኋል? ላ ፋሚሊ፣ ይህን ነገር እንደ ቀልድ የሚታይ ነገር አይደለም። እንደ ቀልድ ልናየው የምንችለው ነገር አይደለምና

አጭቅጭቀኝ ያው ስላፈጣጠነባት ነው እንጂ ቀስ ብላ መመለሱ አይቀርም፣ የታወቀ ነው። እና የተወሰነ ግን መለመን አለብ። እንዲህ እንደ ቀልድ ዝም ብሎ መመለስ የለም። ለምን በደንብ መለመን አለ። በደንብ ትክክልም፣ እውነት ፈልጋት መምጣትን ማስረዳት፣ ማስረገጥ መቻል አለብህ። ሶ እንግዲህ፣ የዛሬ ቪዲዮ ይመስል ነበር። እስካሁን ድረስ ተመልክታችሁ ኢንጆይ እንዳደረጋችሁበት እርግጠኛ ነኝ። ይህን ቪዲዮ የተመልክታችሁ ሰብስክራይብ በማድረግ ነኝ ወንድማችሁ አድርጉኝ፣ አበረታቱኝ። ሶ የዛሬ ቪዲዮ ይመስል ነበር። ሩታ ደስታሽን ስላየን በጣም ደስተኛ ነን። እኛም ምትሉ ሰዎች ላይክ እያደረጋችሁ፣ የዛሬ ቪዲዮ ይመስል ነበር። በቀጥታ እስካገኛችሁ ባይ